በዛ ላይ አሞኝ ነበር እኔ በየ መንገዱ እየተቀመኩ ነበር። ምን ማታሰጠሽ? ምን እንደውም ሰጠው። ትዳራቸው ህልም ያማሪ ይሁን

ሀገር ገብህ እሽንትቤት እኛ ጋር አልሄድኩም ወላሂ እኛ ጋር ሄደብህም ማለት ነው። ታዩም ነበር ወዴ ሃይቀር ምክንያቱም ምንም። ግን ብራስ እኮ ማስገባት አልቻልንም። እገጣለሁ ወዴ እ ላስገባ ግን አሁን እንደዛ አላስገብም። አሁን እንደት ነው ሽንት ቤት ላድርግ ቢባል አይቻልም። አዎ ገጠር ነው፣ ምጤ ማብራት የለም እንትን ነው ምንድን ነው ምንድን ነው ማታ ሚበሶላ እንደዛ ነው፣ ማብራት የለም ባህያ ነው እየተሸከሙ የሄዱት ገበያ። ወዴን አንድ ሰዓት ይፈጃል በግር እኔ ደግሞ ሙኛል እንኳን በግድ አንድ ሰዓት ሙሉ አራት አካባቢ ሰፈሪ ነው። እና ሰፈር ሰፈሪ ነው። እኔ በቃ የግድ መንገድ አልፈልግም። አንድ ሰዓት ሙሉ በግድ ነው። ሀይ ሚስት

ፍቅረኛ ይወዳቸዋል እነሱ የሚወዱሃል። ቤ ቆንጆ ነው እና ልዳሮ ሁለተኛ ሚስት ከዛ አስቦ እኮ ሌላ እኳ ገባ ማለት እዴ እሷ ጋር እሷ ጋር እንዲቀን እኔ ጋ እንዲቀን ነው የምትመጣው በአንድ ቀን ውስጥ ግማሽ ቀን እዛ ግማሽ ቀን ግማሽ ቀን ግማሽ ቀን እዚህ ነው። አራት ስታገባ ስሽ በአራት ቀን ነው የሚደርሰኝ ኖ ማለት ኖ እነዚህ ልጆች ወደ ሌላ ዙረውት ነው እንዴ? እኔ እኮ ማገኘት ነው እስታፍርላ እነዚህ ውድ እኛ ላሰብን በጋ ነው የሄዱት። ታውቃለህ ወላሂ መቶልኝ አይደለም ውድ፣ ግን ባረቀን ወይ የምትደርሰኝ ማለት የምንገናኘው ለማለት ነው። ሀሳባችሁ ምናምን ሁሉም እዛው ነው። እዛ ላይ ስለነገረኝ አናውቅም። ባጅ ግምት እኮ ምን ሆናችሁ ነው የምንገናኙት የምትገናኙት? መገናኘት ማለት እኮ ውዶች በሌላ ሳይሆን መገናኘት ውስጥ እንደዚህ አብሮ ማ እንዴ ኦኬ፣ ባሌ ቢሆንም ግን እንዲህ አይደለም።

መብት መብቴማመብቴ ነው ግን አሳፈራችሁኛ። እና እኔ የምለው ሌላ እንደምትረዱት በሌላ መገናኘትም በሌላ ነገር ወሰዳችሁት አይናፈርም። አንተ ምን ፈጣጣ ነው? ምን ያነፈር ነው? እንደውም ምን ያፍራለሁ? እኔ የማላቀው ሰው ጋር ሲሄድ ጸጥ ነው የምለው። ምንም አለለም። እሱ ችግር የለበትም። እኔ በቲክቶክ ነው የማልፈረው፣ በአካል በጣም የምፈረው። በተለይ እናንተ ቤት ስሄድ ውዴ፣ በጣም ፈርቻለሁ። ተስተውሳል? ጸጥ ነው አላልኩት በቃ ካጠገቤ እንዲሄድ አልፈልግም። እነሱ ቤት ሆኜ ግን ወዲያው ለመርኳቸው የኔ ቆንጆ እና በጣም ያስፈራል። ግን አማች ቤት መሄድ ሲጀመር አማች ቤት መሄድ ያስፈራል። ታቃላችሁ?

መቆራረጫችን ደርሷል። አንድ ድል ነው ምሰጥሽ፣ ካሁን በኋላ አሁን ያስማማል እንዴ ዘላችሁ ለሱ

ቲክቶክ ላይ ፋመሰው ነበረ እንትን ብሎ ማለት ነው። ያኔ ከሚስት ጎን ሆኖ አሁን ሌላ ይዞ ብቃላል። ከሚስት ጎን ሆኖ አሁን ከሌላ ሴት ጋር እንደዚህ አጋር ሟት። ውዴ እንትን እያሉ እንደዚህ አጋር ሟት ብቻ ኦኬ። ያገባኝ ሚል አትረዳል። እንደዚህ አርጎ ስቶሪ ላይ ፖስቶ ቲክቶክ ላይ በጣም ገረመኝ።